አድማጭ ተመልካቾች እንደምን አረፈዳችሁ። በሁለተኛው የዜና ወጃችን አሁን የተሰሙ ሰበርና አበይት መረጃዎችን ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በሰሜን ጎንደር ዞን በፋኖ መብረቀ ጥቃት ብልጽግናም ከፍተኛ ቁጥር ያለው ሰራዊቱ ዶጋመድ እንደተደረገበት ተረጋገጠ። በዚሁ ውጊያ በርካቶች ሙትና ቆስለኛ ሆነዋል። ቀደም ሲል በፋኖ ኃይሎች በቁጥጥር ስር እንደዋለም የዘገብንላችሁ የአድማ የሻለቃ መኮንኑም የአድማ ብተና አዛዡ ከወደፋኖ የተከፈተብንን ጥቃት መቋቋም አልቻልንም። ሰራዊቴም ገሚሱ ተደመሰሰም፣ የተረፈውም ትጥቁን ጥሎ ፈረጠጠም፣ አጃቢዎቼም ተገደሉም፣ እኔም እጅና እግሬን ተመትቼ ተማረኩኝ ሲል ቃል በቃል ተናግሯል። ሰውየውን ከቦታው ቃለመጠይቅ አድርገንለታል። በዝርዝር ተሰሙታላችሁ። በሌላ በኩል ብረት ለበስ ታንክና ዙሃ ሶስት አገልግሎት ላይ በዋሉበት ከባድ ከባዱ ውጊያም፣ የአማራ ፋኖ በጎጃም ድል መቀናጀቱ ተሰምቷል። በጎጃም ጃዊ በተደረገ ከፍተኛ ውጊያም 51 በላይ የብልጽግና ሰራዊት የተደመሰሰበት በረካቶች የቆሰሉበት ውጊያም ተደርጓል። በዝርዝር ተሰሙታላችሁ። በሌላ በኩል የአማራ ፋኖ ዋና አመራሮች ስልካቸው ሙሉ በሙሉ በመንግስት መጠለፉን ከኢንሳ የውስጥ አዋቂዎች የተገኘም መረጃ አረጋግጧል። ለፋኖ አመራሮች ሰዎች በአስቸኳይ መድረስ ያለበት የጥንቃቄ መልእክት እጃችን ገብቷል። በዝርዝር ተሰሙታላችሁ። በአዲስ አበባ ልብ የሚሰብር ሁነት ተፈጥሯል። በርካቶች ነብሰ ጡርን ጨምሮ 18 ሰዎች ከቤት በወጡበት ባላሰቡት የመኪና አደጋ ጉዳት ደርሶባቸዋል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየት እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም አንድ መረጃ ለጥንቃቄ የሆናችሁ ዘንድ በቪዲዮ አስደግፌ ላስመልክታችሁ ዶላር ሲመነዝሩ ከላይ መቶ ብር እንዲሁም ከስር ደግሞ አምስት አምስት ብር አድርገው ህዝብ ሲያጭበረብሩ የነበሩ ቡድኖች አንደኛው ከነሞተሩ እጅ ከፍንጅ ተይዘዋል በተለይ የታሸገ ብር ስትቀበሉም ሆነ ስትሰጡ ሙሉ ፈቶ ማየት ያስፈልጋል አምስት ብር ከመቶ ብር በትንሹም ስለሚመሳሰል ብዙ ሰዎች መሸወጃም ሆናለች ስለዚህ ይህንን ቪዲዮ በአጭሩ ተመልክተን እንመለስና ከዚህ በኋላ እንደዚህ አይነት ነገሮች እንድትጠነቀቁም ላሳስባችሁ እወዳለሁ። በአጭሩ ቪዲዮን ተመልክተን እንመለስ። ቀናበል፣ ከየት ነው የመጣሁት? እ ከእስቴዲየም ምን ልታደርግ መጣህ? ዶላር አልተቀበልህም? ይሄ ምንድን ነው ብሩ?

ዝርዝር ስትሉ ይህንን ነው የሚሰጣችሁ። በሞተር ይልካሉ ራሳቸው የሚያታልሉ ነው። አዎ ነው። በቀጥታ ከአዲስ አበባ ወደ ተሰማው አሳዛኝ ዘገባ አልፋለሁ። በአዲስ አበባ ከተማ በጉልሌ ክፍለ ከተማ ወረዳ 7 ጌሽ ወንዝ እየተባለ በሚጠራው አካባቢ በዛሬው ዕለት 18 ሰው የጫነ ሚኒባስ ታክሲ ዋናውን መንገድ ስቶም ወንዝ ውስጥ በመግባት በተሽከ ተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት ደርሶባቸዋል የእሳት አደጋ ስጋት ስራ አመራር ኮሚሽን እንዳስታወቀው ከሆነ ጉዳቱ የደረሰባቸው ተጎጂዎች በኮሚሽኑ አምፖላንስና በፖሊስ አምፖላንሶች ወደ አቤት ሆስፒታል አዲሱ ገበያ ጤና ጣቢያም ተወስደው ህክምና እየተደረገላቸው ይገኛል የአደጋ ጥሪው ለኮሚሽን ምክር ቤቱ እንደደረሰ የአምፖላንስ አገልግሎት ቡድኑ በስፍራው ፈጥኖ በመድረስ በተሽከርካሪው ውስጥ የነበሩ ተሳፋሪዎችን የከ ፋ ጉዳት ሳይደርስባቸው በህይወት በማውጣትና የመጀመሪያ ደረጃ ህክምና በመስጠት ወደ ሆስፒታል እንዲወሰዱ ማድረጉም ነው የተገለጸው። ጉዳቱ ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ የነበሩ ተማሪዎች እንደሚገኙበትም ያስታወቀው ኮሚሽኑም የአደጋው መንስኤና ሌሎች ዝርዝር መረጃዎች ፖሊስ እያጣራ እንደሚገኝም ገልጿል። እስካሁን ባለው መረጃ አንድም ሰው እንዳልሞተም ተገልጿል። አሁን በቀጥታ ከጦር ግንባርና ዜና ከአማራ ክልል ወደ ተሰሙ ሰበር መረጃዎች ያለፋሉ። በሰሜን ጎንደር ዞን አንድ አድማ ብተናም አዛዥ እስከ መገናኛ ራዲዮኑ ተማረከም። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰም፣ የተረፈውም ትጥቁን ጥሎ ፈረጠጠም፣ አጃቢዎችም ተገደሉም፣ እኔም እጅና ግሬን ተመትቼም ተማረኩኝ ሲል ቃል በቃል ለሚዲያችን ተናግረዋል ገዢው ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተናም የሚሊሻ ኃይሎች ስብስብ ያለፉትን ቀናት በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቀቷቸው ከባድ የሆነም የሰብአዊና ቁሳዊ ኪሳራም እንደደረሰባቸው መረብ ሚዲያ ለማረጋገጥ ችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት ቤት አባላትና መስመራዊ የጦር መኮንኖች የተደመሰሱ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምቷል። በውጊያው በተለይ ሸምለጓ ተብሎ በሚጠራው ቀጠናም እንዲሸፍኑ ግዳጅ ተሰጥቷቸው የነበሩ የአድማ ብተና አባላት ሙሉ በሙሉ መደምሰሳቸውም ተረጋግጧል። ወቅናን ሸምላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተናም አዛዥ ከነራዲዮኑ መገናኛው ከነ ወታደራዊ ንብረቶቹም በፋኖ መማ ረኩም ተረጋግጧል። ምርኮኛው የአድማ ብተና አዛዥ ሻለቃ አበራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም። ሰራዊቴም ገሚሱ ተደመሰሰም፣ የተረፈውም ትጥቁን ጥሎ ፈረጠጠም። አጃቢዎችም ተገደሉ። እኔም እጅና እግሬን ተመትቼም ተማረኩኝ፣ ሲል ቃል በቃል ይናገራል። ሻለቃ መርቼ መነሻችን ከኖራ አድርግ በሶስት አካባቢ ሽመላ እኮ ወይም መኪና ወዲህ የሚባለው ቦታ ቆራችን አዝምተን ሄደን እዚያ ደረስን። በኋላ ውጊያ ጀመርን። እዚያ በኋላ ጦ ውጊያ ተጀመረ። በኋላ እንግዲህ እየተከተለ የነበረው የፋኖ አባላት የነበሩትን ወታደሮችን እያሳደድና እያሯሯጠ ያው አብዛኛው ነግ መሸለኝም ሰዎችን ሄደሉ አስቀርቷል። እኔንም በሁለት ጊዜ እጅንና እግሬ ላይ ተመትቼ ወደ ውጊያው ከመግባታችን አስቀድሞ በበላይ አመራሮቻችን የተሰጠን ማብራሪያ የምንገጥመው የፋኖ ኃይል ውስንና ከነፍስ ወከፍ መሳሪያ የዘለለም ያልታጠቀ እንደሆነ ነበር የሚለው የሻለቃ አዛዦም። ነገር ግን ውጊያው ከተጀመረ በኋላም የተሰነዘረብን ጸረ ማጥቃትን መቋቋም አልቻልንም ሲልም ይገልጻል። ምርኮኛው የሻለቃ አዛዦም ሰራዊቴ ገሚሱ ሲደመሰስ፣ ገሚሱ ደግሞ ሲበተንብኝ፣ አጃቢዎቼም ሲገደሉ፣ እኔም ውጭ ለማምለጥ በምሞክርበት ወቅት እጅና እግሬን ተመትቼም ቁስለኛ ሆኜ ተማርክ ያለው ያለ ሲሆን የፋኖ አባላቶም የመጀመሪያ ህክምና እርዳታ እንዳደረጉለትና ህይወቱን እንዳተረፉለትም ገልጸዋል። ወደ መረባ ሚበር ቦታ ወጥተው ሲያሳክሙ አድረውና ሲንከባከቡኝ፣ ሲያበሉ፣ ሲያጠጡ አሉ። አሳድረው በእንክብካቤ ላይ ነው ይዘውኝ ያሉት። በዚህ በአማራ ህዝብ ስም ላመሰግናቸው ገባለሁ የፋኖ አባላትንና አመራሮችን በአማራ ህዝብ ስም ላመሰግናቸው ይገባል። ህይወቴ ስላተረፉ ሲንከባከሙ ስላደው ክብር ምስጋና ይገባ ማለት ፈልጋለሁ። በመጀመሪያ አሁንም ቅድምም በአማራ ህዝብ ስም ክብር ምስጋና ህዝቡ አመሰግናለሁ። አመራሮች ማለት ከታች ላለው አባል ንገሩ ተብለን ከበላይ አመራሮቻችን የሚመጣልን መመሪያም ፋኖ ነው የሚማርከውን ወታደር እንደሚረሽን፣ በስህተት ከተማረካችሁ ትረሸናላችሁ፣ ስለሆነም ሁላችንም ወጥረን መዋጋት እንዳለብን ነበር እንዳለብን ነበር የሚነገረን የሚለው ምርኮኛው የሻለቃ አዛዦም ነገር ግን ይህ ስህተት መሆኑን እኔው ራሴ ምስክር ነኝም ብሏል። አገዛዞ አለኝ ብሎ የሚመ የሚመካባቸውን እነዚህ ጥምር ጦሮች በዚህ ቀጠናም የፋኖ ኃይሎች አይቀጡ ቅጣት በመቅጣት ታላቅ ድልን የተቀናጁት የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦርና የአያሌው ብሩክ ክፍለ ጦር አናብስቶች መሆናቸውንም መረ ሚዲያ ለማረጋገጥ ችሏል። ሌላ በኩል ዘመቻ አንድነት በጎጃም ግንባርም ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በብልጽግና ሰራዊት ላይ ደማቅ ድልን መጎናጸፉን አስታወቀ። ይህ ጦር ባለፈው ሳምንት በዕለተ ስቅለት ከጃዊ ከተማ ወደ ጃሂማላ ቀበሌም ሲንቀሳቀስ ከ በላይ የብልጽግና ኃይል መደምሰሶም የሚታወስ ነው። ይሁንና የብልጽግና ኃይል የጃሂማላን ማኅበረሰብ ማህበረሰብ በማፈናቀል የትንሣኤ በዓልን ሳያከብር እንዲውል አድርጎታል። በሰለጠኑ ሀገራት እንኳን በዓሉን አስመልክቶም የተኩስ ስምምነት ሲደረግ ቆይቷል። የኢትዮጵያ መንግስት ግን ንጹሐን አማራዎች በገፍ በዓልን እንኳን እንዳያከብሮም አድርጎ ቆይቷል። ከዚህ ጋር ተያይዞ በዛሬው ዕለት ማለትም በቀን 16 ስምንተኛ ወር 2017 ዓ.ም የበረሃው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ጦር ታሪክ መስራት ችለዋል። የእሳት ነበልባሎቹ ኤፍሬም ብርጌድና የክፍለ ጦሩ ተወርዋሪም የምድር ድሮን ሻለቃ እንዲሁም ነጋ ምያሽ ብርጌድ፣ ደምሰስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቆ ብርጌድ፣ አብይ የነጋሽ ብርጌድ በጥምረት የብልጽግና ነሰራዊት አከርካሪ በመስበር በርካታ የብልጽግና ሰራዊት መደምሰስ ሲችሉም በርካቶችን ሙትና ቁስለኛም ማድረጋቸው ተሰምቷል። ከ51 በላይ የብልጽግና ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ መደረጉን ነው የሚዲያችን ምንጮች የገለጹት። በዚህ የተበሳጨው የመንግስት ኃይል የአርሶ ቤትን በድሮን በመምታት አምስት ንጹሐን ቤተሰቦችን የገደለ ሲሆን ሰባት የሚደርሱ ቤተሰቦችንም አቁስሏል። ሌላው ከሞት የተረፈውን የብልጽግናን ኃይል ለማትረፍ ከጃዊ ከተማ በመነሳት ሁለት ብረት ለበስ ታንክና አንድ ዙ 23 ይዞ በመንቀሳቀስ ሬሳውን ቀብረውም መመለሱ ነው የተነገረው። አሁን በቀጥታ ለፋኖ አመራሮችና ለመላው ህዝብ መድረስ ያለበት የጥንቃቄ መልእክት እናሰማችኋለን። ይህ መረጃ ከኢንሳ የውስጥ አዋቂ እየደረሰን ነው። በቀጥታ ጽሁፉን ምንም ሳልቀንስ ሳልጨምር እንደሚከተለው አነበዋለሁ። አሳዛኝ መረጃ ነው ይህ። ፋኖች ስልክ በሙሉ ተጠልፏል። ጦርነቱ በስልክ ብቻ ሆኗል። መንግስት በከፍተኛ በጀት ግዢ ፈጽመው ያስገባው ዘመናዊ ሶፍትዌር ስራ ጀምረዋል። አንድ ኢንኮደር እንዲሁም ዲኮደር ያሉት አይፒ አድሬስ ያለው የቴሌታወር ተጠቅመው በታወሩ አካባቢ የሚኖሩም ወይንም የሚንቀሳቀሱ ሰዎችን ስልክ ይጠልፋሉ። ለሰዎች ኔትወርክ የሚሰጣቸው ታወር ጋር ስልካቸውን ሊንክ ስለሚደረግና ካልተደረገ ኔትወርክ ስለማይሰጥ ኔትወርክ ጋር ሊንክ ሲደረግ፣ በቃ መንግስት ስልኩን አክሰስ ያደርገዋል። በዚህ መልኩ ሙሉ አካባቢ ላይ የሚደረጉትን ስልኮች ከጠለፈ በኋላም የስልክ ጥሪዎችን በቃልና ድምፅ መሰረት ኮድ ያደርጋቸዋል። ቃላትና የግለሰቡ ድምፅ ኮድ ሲደረግ መለያ ስልት አላቸው። እነሱ የሚፈልጉት ሰው ድምፁን ኮድ ያደርጉታል። በውድ የተገዛው ሶፍትዌርና ሲስተም እነሱ ፈልገውት ማርክ ያደረጉትን ሰው ሲያወራ ወዲያውኑ ወደ ሪከርድና ክትትል ክፍል ጥሪውን ፎርዋርድ ያደርገዋል። ስለዚህ ዛሬ ለምሳሌም ከምስራቅ ጎጃም ዞን እነብሴ የሳር ምድር የሰኞ ገበያው ታወር ቢጠለፍ በዚያ ታወር አማካኝነት ኔትወርክ የሚያገኙ ሰዎች ስልክን መንግስት መከታተል ይችላል ማለት ነው። አንዳንድ ቃላት ጭምር ለሶፍትዌሩ ግብአት ናቸው። ለምሳሌ ትልቁም፣ ወፍራሙ፣ ዋርካው፣ አለቃም፣ ቆንጆዎቹ፣ የጫካው ፍሬ፣ ትንሹም፣ ሬሽን ጓድ፣ ተደመሰሱ፣ ቆስለኛው ወዘተ የሚሉ ቃላትን ሶፍትዌሩ ወዲያውኑ ፊልተር ያደርጋቸውና ለክትትልና ቁጥጥር ክፍል ያቀብላቸዋል። በዚህ መሰረት እነዚህ የተለዩ ቃላቶችን የሚጠቀሙም ከፋኑ አመራሮች ውጭ ያሉ ግለሰቦች ሳይቀር አደጋ ላይ እንደሆኑም ተነግረዋል። ስለዚህ ፋኖች ቢችሉም ስልክ መያዝ ቢቀር ሳይቀርባቸው ብዙ ኪሳራ መቀነስ ይችሉ ነበር። ለተመረጡ አመራሮች ብቻ ያውም የውጭ ሲም ካርድ አመቻችቶም አመራሮችም ከውጊያ ሜዳ ርቀው ቢቀመጡና ኮሚኒኬሽናቸውን በብዛት በወታደራዊ መገናኛ ሬዲዮ ቢሆን እጅጉኑ ተመራጭ ነው። በየትኛውም ግንባር ውጊያ ሲኖር ኢንሳ ስልኮችን ጠልፎ እንዳመጣ ለአዋጊዎቹ ከስር ከስር እየላከ ነው። ፋኖን የሚያጠቁት በርካታ የፋኖ አመራሮች ስልካቸው ሰው እንዲያውቀው ሰው ለምን ያደርጋሉ? የሚል ጥያቄም አለኝ። ግዴታ ለመረጃ ልውውጥና ድጋፍ ከተባለም አንድ ሁነኛ ሰው መድበው እሱ ስልኩን እንዲያሰራጭና ሲሙን ሰጥተው እነሱ ግን የስልክ ንግግር መቀነስ ቢችሉም ለትግሉ ጥሩ ነው ብዬ አምናለሁ። የብልጽግና የወረዳ ካቢኔ ጋር ምሽት ላይ እየተደዋወሉና እየተሞዳመዱ ስልክን አዝረክርኮ ትግል የሚባል ነገር የለም። ሲስተሙ የሚጠልፈው ሲም ብቻ ሳይሆን ቀፎም ስለሆነ ስትጥሉ ከነቀፉ እንጂ ሲሙን አውጥታችሁ ሲሙን ብትከቱት ከአቧራ ወጥቶ ጭቃ መግባት ነው። ምክንያቱም የቀፎ አይኤምኢአይ የሚባለው የቀፏችሁ መለያም አሻራ በቀላሉ ያላችሁበትን ቦታ ታወሮን መነሻ አድርጎም ትራክ ለማድረግ ይጠቅማቸዋል። ኔትወርክ የሚፈልግላችሁ አነፍናፊ ውሻም ይህ ኮድ ስለሆነም ያስጠቃችኋል። ቀፏችሁን ጭምር ስትጥሉት ነው የምትገለገሉት ሲሙንም ሰብራችሁት ውሃ ውስጥ ብትከቱት ተመራጭ ነው። በርካታ የፋኖ አመራሮች የተገደሉት በስልክ ምክንያት ሲሆን እነሱ ያሉበት ትራክ ተደርጎም በርብርብ ተኩስ እንዳይወጡ ይደረጋሉ። በስካሁኑ ይበቃል፣ መንቃት አለብን። ስልክ ቀንሱ እባካችሁ፣ በእንዝላልነት ሰራዊታችሁንም አታስሙቱ ሲል ይህ የውስጥ አዋቂ ከኢንሳ ያገኘውን መረጃም ለሚዲያችን አቅርቧል። እኛም አንድም ሳንቀንስ ሳንጨምር እንደሚከተሉ ያቀረብንላችሁ። በመጨረሻም በሚዲያው ጸያፍ ተሳትፎ ሀሳቦችን በመሰንዘርና በአማራ ሕዝብ ላይ የሚፈጸመውን የጅምላ ፍጅት በመደገፍ የሚታወቀው የብልጽግና ቡድን ዲጂታል ሚዲያ ሰራዊት ዛሬ ከንጋት ጀምሮ ይህንን ከታች የምታዩትን ምስል ፋኖ የመንገድ መሰረተ ልማቶችን አፈራረሰ የሚል የበሬ ወለደ ዘመቻ እያካሄደ ይገኛል። ሚዲያችን ባደረገው ማጣራት ምስሉ የቆየናም በደቡብ አፍሪካ ውስጥ የተፈጸመ መሆኑን አረጋግጠናል። ስለሆነም ይህ ጽንፈኛዊ ሚዲያ ቡድን የሚያ ያካሄደውን የሐሰተኛ መረጃ ስርጭት ሁሉም ሰው እንዲያውቀው ሼር በማድረግ የበኩላችሁን ተወጡ። አድማጮች ለሰዓቱ ያስኮላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።